ስትመጣ ከሱ ጋር መቀጠል ትፈልጋለሽ ወይ? ፍቅረኛሽ እንዲሆን ትፈልጋለሽ ወይ? ያለ ፍላጎታችን ዛሬ ገፋፍተናት ሆይ ሆይ ብለናት ሁላችንም ነገ ከነገ ወዲያ የሚመጣባትን ሕይወት ማንም አይኖርልም እና ከቻላችሁ ጥሩ ነገር መውራት ባትችሉ ዝም ብትሉ ደስ ይለኛል እና ምራት ብራታነ በሰማ ደንጋጤ

እንዲታረቁበት መንገድ እንትን ብትሉ እንዲሁም ደግሞ ፉፉ ምን ይቅርታ እንዲያደርግ ያደርግላት ብታደርጉ ደስ ይለናል እና እንከታተላቸዋለን። በርቱ፣ እንወዳቸዋለን እና ውድ ቤተሰቦቼ አንድ ነገር ማወቅም መረዳትም ያለብን ነገር የፍቅር ጉዳይ እንዳይሹ አይታችሁት እናንተ በጣም እየተሰቃያችሁ እዛ ላይ በጣም ትኩረት አድርጋችሁ እንድትረበሹ አንፈልግም። ኦዲየንሶቹ ማለት ነው። ታከብሯታላችሁ፣ ተወዷታላችሁ። እኔም ያንን ነገር ሪስፔክት አደርጋለሁ። እኔም ደግሞ እናንተን አከብራለሁ። ለእናንተ ደግሞ ትልቅ ምላሽ እንሰጣለሁ እና እንደሚደርሱ መረጃዎች እነሱ ያወጡት ነገር ግን እኔ ደግሞ የእነሱን ነገር ደግሞ እኔ እዚህ ጋር እንዲነው እንዲነው እንዲታይተዋል ምናም ብዬ እንተን አልልም ግን ያን ያህል የከረረ እናንተን የሚያሰጋ ጠብ ውስጥ አይደሉም። ቡሪካ እንደምታውቁት በሙዚቃ በብዙ ስራዎቹ እናውቀዋለን። እንግዲህ ከነሱ በፊት በዝና የመጣ ነው፣ ሙዚቀኛ ነው። እንዲሁም የተ ቲያትር ምንም ይሰራ ነበረ። ከእንትን ላይ ማለዳ ኮከቦች ላይ ተወዳድሮ ብዙ ስቴፕ የሄደ ልጅ ነው እና የተጎናን ብቃቱም የስራው ብቃቱም አሁን እኔ የሚሰሩት ድራማ ነው እንዲንዲ ነው ማለት አልፈልግም። ያንን ነገር መናገር የማልፈልግበት እነሱ ባመኑበት እየሰሩ ነው። ፍቅር ነገሮችን ለመፍታት የምትሄድበት መንገድ ለእናንተ እለት በእለት እያሳየች ነው ያለችው። ስለዚህ ከፍቅር ጎን ናቸው። አሁን ነገሩን እንትን ለማድረግ ነው ልክ ሩታና ብርሽ እንደፈቱት እነሱም ደግሞ ምናልባት ቤተሰብ ገብቶ ነገራቸውን ይቋጫሉ ብዬ አስባለሁና ብዙ መረበሽ ውስጥ አትግቡ። እኔም ደግሞ እናንተን ከመናቅ ወይም ደግሞ ችላ ከማለት ምናምን አይደለም። ከዚህ ቀደም ፍቅር በብዙ ጉዳዮች ላይ ብዙ ችግር ውስጥ ገብታ አይተና አይተናል ግን ለመውጣት የሄደችበት መንገድ የዋህነቷን ተረድታችሁ ከጎኗ ቆማችሁ ብዙ ነገሮችን አርጋቸዋል። እኛም ደግሞ በጣም በእሷ ጉዳይ ተተችተናል፣ ምንም በማታውቁት ምናምን ተብለናል። ስለዚህ ብዙም ጠልቀን እዛ ውስጥ ላለመግባት እንሞክራለሁ፣ እኔ በበኩሌ ማለት ነው። በዛ ደረጃ እሷ ጠላት የላትም። ልክ እንደነ አብረሽና እንደነሩታ ዙሪያቸው ዙሪያቸው ባደገኛ ሰዎች በነ ዳኒ በነ ሜሪ። እኔ አሁን ዳኒ ያው ምንም መናገር አልፈልግም። አሁንም አምድ ላይ ናቸው። ጥሩ ነው እሱ በመልካም ጉዳይ ከሆነ ከመልካም ጋር ሁል ጊዜ ብንተባበር አሪፍ ነው። ነገር ግን ሜሪም ዳኒ የሚሄዱበት መንገድ ጥሩ አልነበረም። ስለዚህ የዛን ያህል አደገኛ ሰዎች በፍቅር ዙሪያ የሉ በቃ ችግር ውስጥ የገባችው ከምትወደው ፉፉ ጋር ነው። ስለዚህ የእምነት ጉዳይም የምንም ጉዳይም ምንም ይሁን በሰላም መንገድ ይፍቱ። አንዳንድ ቻናሎች ግን ፍቅርን እያነሳችሁ በዛም በዚህም እያነሳችሁ የምታፈጥሯት እንዲኖ እሷ ምንም አታውቅምና የምትሉት ነገር ትክክል አይደለም። ባጉል ነገር ስሟን እንትን ባትሉ አሪፍ ነው። ባሏለችበት ከሚሆን ነገሩን አይ እንዲህ እንዲህ ብታደርግ ምናምን ብለው ሰው ነው የማይመለስ የለም። ስለዚህ ቤተሰቦች እኔ እናንተን ከመናቅ አይደለም እንትን ማደርገው ልክ ነሩታ ነዳኒ ያጀማቸው በአሪፍ መንገድ እንደቀጠለ፣ እኛም ደግሞ ነገሩን እንትን ካልን በኋላ ለእናንተ ደግሞ በሌላ ጉዳይ ምላሽ ለመስጠት እየሄድን እንዲሁም ደግሞ በያዝነው ፊልም እናንተ ወዳችሁታል፣ ጥሩ ኮሜንት እየሰጣችሁ ነው። እና በዛ ጉዳይ ላይ ትንሽ እየደከምኩ እየለፋው ስለሆነ ነው። እስኪ የፊልሜን ደግሞ አንድ አንድ እስኪ አንድ እንትን አይታችሁ ደግሞ እዛም ላይ ደግሞ ኮሜንት እየሰጣችሁ እንዲ ቢደረግ ብትሉኝ ኮሜንት ላይ መስጫው ላይ ፊልሜን እስኪ ያያችሁ ሰዎች ኮሜንት አድርጉልኝ፣ እና እዛ ላይ ሀሳብ ስጡልኝ ይላሉ፣ ውድ ቤተሰቦቼ፣ እንጂ እናንተን ከመናቅ አደለም። አሁንም ቴሌግራም ላይ አድረሱኝ፣ ችግር የለም የሚደርሰኝ ነገር። ስለዚህ የሚያሰጋ አይነት አደለም። ፍቅርና ፉፉ ብዙ ቦታ ላይ እንግዲህ አብረው እየተንቀሳቀሱ ማስታወቂያዎችን ፕሮሞሽንን በቲክቶክ ላይ እንትን ሲሉ አይቻለሁ። ስለዚህ ያን ያህል ስጋት ውስጥ አትግቡ። እነሱ በራሳቸው መንገድ መፍትሄ ይዘው ይመጣሉ ብዬ ተስፋ አድርጋለሁ። እኔም ደግሞ በተለየ መልኩ የራስህን ስራ ላላችሁ የራሴን ኮንተንት የራሴን ስራ ብዙ የተደከመበት ዲጂታል ጥራቱን በጠበቀ እናንተን በሚመጠን እናንተ ደክማችሁ ለፍታችሁ ፈቅዳችሁ ለምታዩት ጥሩ ነገር በቃ ጥሩ አስተማሪ ቁም ነገር አዘል ሆኖ ምርጥ ምርጥ ጥራቱ የተጠበቀ ፊልም ነው ይዤ የመጣሁት። እዛን የገባችሁ ፊልሜን ተመልከቱት አደራላለው። ከዛም አይታችሁት መታችሁ እዚህ ኮሜንት ላይ ፊልሙን አይተነዋል እንዲ እንዲህ ቢሆን እንዲህ ቢስተካከል እንዲህ ማለት ትችላላችሁ። በጣም ለመታረምና ለተለ ማለት ሞክራለው እዚህ ቦታ ስት ስቆም የራሴን ምርጥ ኮንተንት ምርጥ ፊልም ይዤ ነው እዚህ ጋር ስቆም የእናንተ ለምጠይቁኝ ጥያቄ እናንተን አክብሬ ከወገቤ ጎንበስ ከጉልበቴ ሸብረክ ብዬ ለናንተ በመታዘዝ በቅንነት ነውና ኔጌቲቭ ሐሳቦችን ወደዛ ብላችሁ ፖዚቲቭ መልካሙን ሁላችንን ልንማርበት የሚገባውን ነገር ወዲህ በሉ እንማማርበት ለማለት ወዳለው የፍቅር የሩታ የዳኒ እንዲሁም ደግሞ የነጽጌም ሆነ የሜሪ ኦዲንሶች ኦዲንሶች የእነሱ ሰብስክራይበሮች ብዙ ስላላችሁ የእናንተ ተመልካቹን ጥያቄ ወደፊትም ከዛ አሁንም እቀጥልበታለሁ። ለናንተ ለእናንተ የሚነሱ ሀሳቦችን በዚህ ቻናል ላይ እናመጣለን። ትልቁ ቻናል ይሄ ነው። ይህንንም ለእናንተ አክብሮት እናንተ ለምትጠይቁ ጥያቄ መልስ የምመልስበት ቻናል የሆኑ ይቀጥላል። ሲኒማ ኦፍ ኢትዮጵያ ግን እናንተን የሚመጥን እኔም የለፎበት የደከምኩበት ፊልም እየተለቀቀ ነው። ገብታችሁ አበረታቱኝ እላለው። ወዳችኋለሁ። ሱራ ዛ ሀበሻ ነበርኩኝ።